እና ነገር ውስብስብ ነው። ይሄ ሁሉ መንሰኤ ማነው? ጫልቱ ነች። ጫልቱን ከግሮሰሪ ጥራልን ብሎ ነበር። እኔ ምንም ማውቀው ነገር የለም። እንደገና ያው እነሱ በእንደዚህ አይነት ነገር አይስማሙ። ግርማና ቦቸራ፣ የግርማን ጸባይ ታውቁታለች። ብቻዬን ላድርግ የሚለው ነገር እና ግርማ ብቻዬን የማደርገው ሲል ይህ ቆንጨራ አምጣልኛለች ቦቸራ። እና ስምንቴ ነው ጨጭቆ የገደለው። እኔ ከደሙ ንጹህ ነኝ። የማውቀው ነገር የለም። አሰጣቂ ግድያ ነው። ይሄ ነገር የለም። እና ያው የተፈጠረው ብቻዬን ላድርግ ሲል ነው። ጫልቱ ተደፍራለች፣ እና የተደፈረችው በደስታ ነው። ፍቃደኛ ነበረች። ግሮሳሪ ምሳራውልኝ፣ እና መድፈር አይባልም። እየሮጠች ነው የሄደችው፣ ወዲያው ሞታለች እኮ እንዳታይ ዞር በል ሲሉኝ፣ እኔ ግን በሰዓቱ ነበርኩ የሚባል ነገር የለም ግርማ ግን ሞቷል እና እንዳልኳችሁ ነው። እኔ የማውቀው ነገር የለም። ከደሙ ንጹህ ላይ መስክሬ ወጣቱ ነገር ነው። እነዛን ጋዜጠኞች ያዙልኝ፣ አልችልም። እነሱ በቃ ይፈረድበታል፣ አላውቅም። ሰላሳ አምስት አመት ወይ ጤኑ ስራት ይፈረድበታል የሚለውን ነገር ሳልሰማ ጋዜጠኞቹስ ምንድነው? ጫልቱ እንደፈርኳት

የተረገምኪ ሽማግሌ አረ ልጅ አትስሎ ይሎታል ከዛች ፉካታም ያው ምን

መድኃኒቱ የእብድ መድኃኒት ሰገራ እንደሚያሳየው እብድ እንደውንክ ነው። እና ደግሞ የጨጓራ መግማትና ማብሻቅን ያሳያል። አረ ዶክተር ነስኪ ጨጓራ አንቺ እክና አድርግልኝ። ግባ ግባ ነርስ።